ሰላም ጤና ይስጥልኝ ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው በዛሬው ዝግጅት የሀገር ውስጥ የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁን ቆ ያለው እስከ ፕሮግራም ፍጻሜ መልካም ቆይታ ቅድሚያ ከሀገር ውስጥ የምንመለከቱ ተመልካቾቻችን የኢትዮጵያ ፕሪሚየር ሊግ ነው የኢትዮጵያ ፕሪሚየር ሊግ እንግዲህ ፍጻሜውን ሊያገኝ ተቃርቧል ሐሙስ በቀጣዩ ሳምንት ሰኔ 19 2017 ዓ ም የሚጠናቀቅ ይሆናል ማለት ነው ውድድር እንግዲህ መስከረም 10 ቀን 2017 ዓ ም መቀሌ ሰባ እንደርታና አድያ ኦሳና ባደረጉት ጨዋታ ነበር የተጀመረው። በዛን ጨዋታ እንግዲህ አድያ ኦሳና እንግዲህ አንድ ለዜሮ በማሸነፍ ነው ውድድሩ የተጀመረው። ሄኖ ካርፊጮ ነበር እንግዲህ የኢትዮጵያ ፕሪሚየር ሊግ የዘንድሮ ውድድር አመትን የመጀመሪያ ግብ ያስቆጠረው። እንግዲህ ከዛ በኋላ ውድድሩ ለዘጠኝ ወራት ዘልቆ እንግዲህ በሚቀጥለው ሳምንት ሐሙስ የሚጠናቀቅ ይሆናል ማለት ነው። የሊጉ የሰላሳ ስድስተኛ ሳምንት መርሃ ግብር ላይም በያዝነው ሳምንት ማሻሻያ መደረጉን የሊጉ አክሲዮን ማህበር አስታውቋል። ማለት ነው እንግዲህ በሄም ማሻሻ የተደረገበት ምክንያት የመጨረሻው የመዝጊያ ስነ ስርዓትን በተለየ ሁኔታ ለማከናወን የቀጥታ ስርጭት ተደራሽነትን፣ የክለቦችን ውጤትና የመጫወቻ ሜዳዎች ያሉበት ሁኔታ ታሳቢ በማድረግ እንግዲህ ማሻሻው መደረጉን አስታውቋል ማለት ነው አክሲዮን ማህበሩ። በዚሁ መሰረት የሰላሳ ስድስተኛው ሳምንት መርሃ ግብር እንግዲህ ከሰኔ አስራ አምስት እስከ ሰኔ አስራ ዘጠኝ የሚካሄደውና ለመጀመሪያ ለአራት ቀናት ይካሄደ የነበረው ውድድር እንግዲህ ለአምስት ቀናት በተከታታይ ባዳማ ሳይንስ ና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚከናወን እንግዲህ የሊጉ አክሲዮን ማህበር ይፋ አድርጓል። በዚሁ መሰረት እሁድ ሰኔ 15 ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ከቀኑ ዘጠኝ ሰዓት ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስ ከመቻል ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ሰኞ ወላይታ ዲቻ ከድሬዳዋ ከተማ ከቀኑ ዘጠኝ ሰዓት ላይ ጨዋታቸውን ሲያደርጉ፣ አርባ ምንጭ ከተማ ከሀዲያ ሆሳዕና ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ማክሰኞ መርሃ ግብሩ ሲቀጥል አዋሳ ከተማ ከአዳማ ከፋሲል ከነማ እንግዲህ ከሲዳማ ቡና ከፋሲል ከነማ አዋሳ ከነማ ከአዳማ ከተማ ከቀኑ ዘጠኝ ሰዓትና አስራ ሁለት ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። የረቡዕ መርሃ ግብር ሲቀጥል ባህር ዳር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ መቀሌ ሰባ እንደርታ ከኢትዮጵያ ኤሌክትሪክ ጨዋታቸውን ያደርጋሉ ሀሙስ ነው እንግዲህ ውድድሩ የሚጠናቀቀው ሱል ሽሬ ና የሊጉ አሸናፊ ኢትዮጵያ መድን ከቀኑ አስር ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ የዘንድሮ መርሃ ግብር ይጠናቀቃል ማለት ነው። ጨዋታውንም ተከትሎ የመዝጊያ ስነ ስርዓት እንደሚካሄድ የሊጉ አክሲዮን ማህበር ይፋ አድርጓል ማለት ነው። ኢትዮጵያ መድን እንግዲህ ሊጉን ዋንጫ ሶስት አራት ጨዋታዎች እየቀሩ ማንሳቱ ይታወቃል። አሁንም ሰባ ነጥብ ይዞ እንግዲህ በሰፊ ልዩነት ተከታዮቹን እየመራ ይገኛል ማለት ነው። አሁን በጣም መነጋገሪያ የሆነው ጉዳይ በፕሪሚየር ሊጉ ወልባላ ዲግራት ዩኒቨርሲቲ እና ሱል ሽሬ ከወረዱ በኋላ ቀሪ እነሱን ተከትሎ ወደ ሊጉ ወደ ከፍተኛ ሊግ የሚወርደው ቡድን ማን ነው የሚለው ጉዳይ መነጋገሪያ ሆኗል ማለት ነው። አራት ክለቦች የሞረት ስጋት አንዣቦባቸዋል ተመልካቾቻችን። እነዚህም ክለቦች ፋሲል ከነማ፣ ኢትዮ ኤሌክትሪክ፣ መቀሌ ሰባ እንድርታና አዳማ ከተማ ናቸው። ፋሲል ከተማ ከነማ በአርባ ሁለት ነጥብ 13ተኛ ደረጃ ይዟል። ኢትዮ ኤሌክትሪክ በአርባ ነጥብና በሁለቴ ግብዳ 14ተኛ ደረጃ ይዟል። መቀሌ ሰባ እንድርታ በአርባ ነጥብና በግብዳ እንግዲህ በርካታ ግብዳ ስላለበት በስምንቴ ግብዳ ተመሳሳይ እንደ ኢትዮ ኤሌክትሪክ አርባ ነጥብ ይዞ አስራአምስተኛ ደረጃ ላይ ይገኛሉ ማለት ነው። አዳማ ከተማ በሰላሳ ዘጠኝ ነጥብ እና አስር የግብ እዳ ይዞ አስራ ስድስተኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛሉ ማለት ነው። እነዚህ ክለቦች እንግዲህ በጣም የወራጅ ቀጠና ስጋት ያለባቸው ቡድኖች ናቸው። የወራጅ ስጋት ያለባቸው ቡድኖች መካከል መቀሌ ሰባ እንደርታና ኢትዮ ኤሌክትሪክ እርስ በርሳቸው የሚያደርጉ ጨዋታ ይጠበቃል። ኢትዮ ኤሌክትሪክና መቀሌ ሰባ እንደርታ ተመሳሳይ አርባ ነጥብ ያላቸው አስራ አራተኛ ና አስራ አምስተኛ ደረጃን ይዘው ባላቸው የግብዳ ተበላልጠው ይገኛሉ። ማለት ለሁለቱም ቡድኖች ማሸነፍ በሊቁ እንዲቆዩ ያደርጓቸዋል። በአንጻሩም ደግሞ በተቃራኒ መሸነፍ ወይም ማቻ መውጣት ከሊጉ እንዲወርዱ ሊያደርጋቸው ይችላል። በጣም የወረድም የመቆየትም እድላቸው በጣም ጠባብ ነው ማለት እንችላለን። ፋሲል ከነማ ከሲዳማ ቡና የሚያደርጉትም ጨዋታ እንደዚሁ የሚጠበቅ ነው። ፋሲል ከነማ በአርባ ሁለት ነጥብ አስራ ሶስተኛ ደረጃን ይዟል። ማሸነፍ ወይም ማቻ መውጣት ለፋሲል ከነማ በሊጉ እንዲቆይ ያደርገዋል። መሸነፍ የሞረር ስጋት ውስጥ ሊከተው ይችላል። በአንጻሩ ከተሻሉ ከእነዚህ ሦስቱ ክለቦች የተሻለ ነጥብ መኖሩ ለፋሲል ከነማ የተሻለ ተስፋ አለው ቢባልም በዚህ ጨዋታ በሲዳማ ቡና ከተሸነፈ የሞረድ ዕድሉ ሰፊ ነው ማለት ነው። በአርባ ስምንት ነጥብ አምስተኛ ደረጃ ላይ የሚገኘው ሲዳማ ቡና መርሃ ግብር ለማሟላት ካልሆነ በስተቀር የተለየ ትርጉም የለውም ለሱ ይሄ ጨዋታ ማለት ነው። ላለመውረድ የሚደረገው ፉክክር ደግሞ ሌላ ወሳኝ የሚባለው ጨዋታ በአዳማ ከተማና በዋሳ ከተማ መካከል የሚደረገው ጨዋታ ነው። ቅድም እንዳነሳውት አዳማ ከተማ በሰላሳ ዘጠኝ ነጥብ አስራ ስድስተኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል ማለት ነው። በአንጻሩ አዳማ ከተማ በሊጉ ለመቆየት ያለችውን ተስፋ ለማለምንም ይህን ጨዋታ ማሸነፍ ግዴታውን። ይህ ቡድን በሰላሳ አምስተኛው ሳምንት ጨዋታ እንግዲህ ፋሲል ከነማን ለዜሮ ከረፍት በፊት ባስቆጠራቸው ግቦች እየመራ ቢቆዩም ከረፍት በኋላ ሁለት ግቦች ተቆጥሮበት እንግዲህ ለወራጅ ቀጠና ለመውጣት ያገኘውን ወሳኝ ሶስት ነጥብ አሳልፎ መስጠቱ ይታወሳል። ይህም ስጋት ውስጥ ይበልጥ እንዲገባ አድርጎታል ማለት ነው አዳማ ከተማ አዳማ ከተማ እንግዲህ ይህን ጨዋታ ለማሸነፍ ባለፉት አስራ ሁለት የሊጉ ጨዋታዎች ሽንፈት ያላስተናገደውን ሀዋሳ ከተማን ማሸነፍ ይኖርበታል። ሀዋሳ ከተማ በድንቅ ብቃት ላይ ይገኛል። ከነዚህ አስራ ሁለት ጨዋታዎች ስምንቱን በማሸነፍ አራቱን አቻ በመውጣት እንግዲህ ባስገራሚ ሁኔታ ከአስራ ስድስተኛ ደረጃ ተነስቶ በአሁኑ ሰዓት አራተኛ ደረጃ ላይ ይገኛል ማለት ነው አዋሳ ከተማ አዋሳ ከተማን እንግዲህ የግድ ማሸነፍ አለበት። አዳማ ከተማ አዋሳ ከተማ ካሸነፈ እንግዲህ ሶስተኛ ደረጃን ይዞ የውድድር አመቱን የማጠናቀቅ እድል አለው ማለት ነው። እንግዲህ በወራጅ ቀጠና ማን ይወርዳል ማን ይተርፋል የሚለውን እሱን የተመለከቱ መረጃዎች እንግዲህ ሰኞ ሰኞ በምናቀርብ የዛ ስፖርት ፕሮግራም ይዘንላችሁ ምንቀርብ ይሆናል። ለኛው ከሀገር ውስጥ የምንመለከተው መረጃ የመላ ኢትዮጵያ ስፖርት ውድድር ነው። ይሄ ውድድር እንግዲህ ስፖርት ለህብረ ኢትዮጵያ አርበኝነት በሚል መሪ ሀሳብ ሰኔ አስር በጅማ ከተማ ተጀምሯል ማለት ነው። መክፈቻ በመክፈቻ መርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የባህልና ስፖርት ሚኒስትር ሾቪት ሻንካ፣ የኦሮሚያ ክልል ምክትል ፕሬዚዳንት አቦ ላይ አብዲን ጨምሮ የፌዴራል የክልል አመራሮችና የተለያዩ የስፖርት ቤተሰብ አባላት ተገኝቷል ማለት ነው። በዚሁ መክፈቻ ስነስርዓት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት ስፖርት ብሔራዊ ብራብራዊ አንድነትን ከማጠናከር ና ከማጉልበት ወዳጅነትን ከማጠናከር አኳያ ወሳኝ ሚና እንዳለው አንስቷል። ስፖርት ለህዝቦች ትስስርን ከማጠናከር አኳያ የሚጠቀሱ እውነት መሆኑን አንስተው በተለይ ወጣቱ በሀገሩ ልማት ላይ ነቃ ተሳትፎ እንዳያደርግ ትልቅ አስተዋጽኦ እንዳለውና ትልቅ ሚና እንደሚጫወት አንስተዋል። ስፖርት ብዙ ወጣቶች የምናፈራትበት ዘርፍ ነው ያሉት ምክትል ጠቅላይ ሚኒስትሩ፣ ዘርፉን የበለጠ ለማሳደግ ትላልቅ ተግባራት እየተከናወኑ ይገኛሉ ሲሉ ነው እንግዲህ ምክትል ጠቅላይ ሚኒስትሩ የገለጹት ስፖርት በስፖርት የጎለበተ ጤናማ ማህበረሰብ፣ ጤናማ አስተሳሰብ ያለው ትውልድም ለመገንባት እንግዲህ በየአካባቢው የስፖርት ማዘውተሪያ ስፍራ እየተገነባ እንደሚገኝና መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ነው እንግዲህ የገለጹት። ተቋርጦ የቆየው የመላው ኢትዮጵያ ጨዋታ እንግዲህ በዚህ ዓመት እንዲጀመር በጅማ ከተማ እንዲጀመር መደረጉም መልካም ይባል እንደሆነ አንስቶ ይህም በቀጣይ ተጠናክሮ እንደሚቀጥል ስፖርቱን የበለጠ እንደሚያግዝ አንስቷል ማለት ነው። ሌላው ደግሞ አስተያየታቸውን በዚህ ሰዓት ላይ የገለጹት ደግሞ የባህልና ስፖርት ሚኒስትሯ ሸዊት ሻንካ ናቸው። መንግስት የስፖርት ልማትን ለማጠናከር በተለያየ ሁኔታ ትኩረት ሰጥቶ እየሰራ እንደሆነ ገልጿል። ማለት ነው። የኦሮሚያ ክልል ምክትል ፕሬዚዳንት አወላ አብዲን በክልሉ ስፖርቱን ለማነቃቃት የተለያዩ ስራዎች እየተከናወኑ እንደሆነ አንስቷል። ማለት ነው። በተለይም ለስፖርት ማዘውተሪያ ስፍራዎችን በክልሉ በማስፋፋት የተለያዩ ስራዎች እየተከናወኑ እንደሚገኝ አንስቷል። ይሄ ውድድር እንግዲህ እስከ ሰኔ 19 ቀን 2017 ዓ ም ይቆያል። ይሄ የኦሎምፒክ ፍልስፍና ያለው ውድድር ከውድድር ባለፈ እንግዲህ የወል ትርክትን ለመገንባት እና በዜጎች መካከል የእርስ በእርስ ትስስርን ለማጠናከር ወሳኝ ፋይዳ እንዳለው ነው እንግዲህ የባህልና ቱሪዝም ሚኒስቴር መረጃ የሚያመለክተው። ከዚሁ ጋር ከባህልና ስፖርት ሚኒስቴር መረጃ ሳንወጣ ሶስተኛ የስፖርት ፋሲሊቲ ፎረምም ሰኔ 11 ቀን በጅማ ከተማ ተካሂዷል ማለት ነው ይህንን ፎረም በይፋ ያስጀመሩት የባህልና ስፖርት ሚኒስትር ዴኤታ መኪዮ ማመር ናቸው። በንግግራቸው መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ እንደሚገኝና በስፖርት ማዘውተሪያ ስፍራ ግንባታ የተለያዩ ዘርፈብዙ ብዙ ተግባራትን እያከናወነ እንደሚገኝ አንስቷል። እነዚህ ስፖርት ፋሲቲዎች እንግዲህ ሰፋፊ ስራዎች ተሰርተዋል። በአዲስ አበባ የተገነቡ የስፖርት ማዘውተሪያ ስፍራዎችንም ለአብነት አንስተዋል ማለት ነው በክልሎችና በከተማ አስተዳደሮች ያለው ስራ አበረታች የሚሆንም አሁንም የስፖርት ስፍራ ተደራሽነትን ማዘውተሪያ ስፍራን ተደራሽነትን ከማስፋት አኳያ እንግዲህ አሁንም ክልሎች እና ከተማ አስተዳደሮች ይበልጥ መስራት እንዳለባቸው አንስተዋል ማለት ነው። እንግዲህ ይህ የስፖርት ፋሲሊቲ ፎረም እንግዲህ የተለያዩ ተመራማሪዎች፣ የክልል ባለድርሻ አካላትን፣ የወጣቶችና ስፖርት ቢሮ የክልል ኃላፊዎች ተመራማሪዎች ተገኝቶበታል። በመጨረሻም ከሀገር ውስጥ የምንመለከተው መረጃ ኢትዮጵያ እግር ኳስ ፌዴሬሽን ነው። ይህም እንግዲህ ከምልመላ ጋር የተያዘ የማስጠንቀቂያ መረጃ የወጣበትን መረጃ ነው የምንመለከተው። ፌዴሬሽኑ በወጣው መረጃ መሰረት ሾ ጊዜ የተባለ ተቋም ከስፔን መልሚያዎችን በማስመጣት ታዳጊዎችን በውጭ ሀገራት ለመመልመል ሙከራ እድሎችን እያመቻቸ ነው፣ ምዝገባ ሂደት ላይ ነው ያለው የሚል መረጃ እንደደረሰው አስታውቋል። ሆኖም ግን ይህ ማስታወቂያ ተነግሮ ምዝገባ ሂደቱ ከተጀመረ በኋላ አካሄዱ ህጋዊ ለማስመሰል ወደ ፌዴሬሽኑ በመምጣት ፍቃድ ቢጠየቅም ህጋዊ ሂደትን ያልተከተለ በመሆኑ ይህንን ምዝገባ እንግዲህ ከኢትዮጵያ እግር ኳስ ፌዴሬሽን ውጭ እውቅና ውጪ እንደሆነ ፌዴሬሽኑ በማህበራዊ የትስስር ገጹ ባወጣው መረጃ አንስቷል ማለት ነው። እየተፈጠሩ ያሉ በእንደዚህ አይነት ጉዳዮች ላይ የተፈጠሩ ያሉ ችግሮች እንግዲህ የስልጠና ሰጣሉ አካል የሚለው ኃላፊነት እንደሆነና ፌዴሬሽኑ ኃላፊነት እንደሚወስድ ህጋዊ እውቅና ያልተከተለ ጉዳይ እንደሆነና እነዚህም ስልጠና እንሰጣለን ከሚሉ አካላት እንግዲህ ሰዎች እንዲጠበቁ የኢትዮጵያ እግር ኳስ ፌዴሬሽን ጥሪ ያቀርባል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርት መረጃዎች ይህን ይመስላሉ። ካፍታቆ የተባለ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። ተመልካዮቻችን ከውጭ የምንመለከተው የፊፋ ክለቦች ዓለም ዋንጫ ውድድር ይሆናል እንግዲህ ውድድር ዛሬ አርብ ሰባተኛ ቀኑን አስቆጥሯል። ሰኔ ሰባት ነበረ እንግዲህ በአሜሪካ ሚያሚ በምድብ አንድ ኢንተር ሚያሚና አህላሊ ባደረጉት ጨዋታ የተጀመረው እንግዲህ በስልሳ ሶስት ጨዋታዎች ናቸው እንግዲህ እስከ ሀምሌ ስድስት በሚቆየው ውድድር ይደረጋሉ ተብሎ እንግዲህ ይፋ የተደረገው በፊፋ አማካኝነት። እስካሁን እንግዲህ ምድብ አንድ የምድቡ የመጀመሪያ ጨዋታዎች ተደርገው ከአሁን ሙስያት ደግሞ አንስቶ የምድብ ሁለተኛ ጨዋታዎች በመደረግ ላይ ይገኛሉ። የምድብ ሁለት ጨዋታዎችን ከመመልከታችን በፊት በምድቡ የመጀመሪያ ዙር ጨዋታዎችን የተመዘገቡ ዋና ዋና ውጤቶችን ለእናንተ እናደርሳለን ማለት ነው። ሰኔ ሰባት ውድድር በሚያሚ ሃርድሮክ ሲቲ ስቴዲየም የምትጀምረው በዚህ በመክፈቻ ጨዋታ እንግዲህ የሊዮኔል መሲ ኢንተር ሚያሚ ከግብፅ አል አህሊ ጋር ባደረገው ጨዋታ ያለምንም ግብ አቻ ተለይቷል። በዚህ ጨዋታ ላይ የአል አህሊ አጥቂ ትሬዜጌ ያገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል ኦስካር የኢንተር ሚያሚ አርጀንቲና የ38 ዓመት ግብ ጠባቂ ኳሱን አድኖበታል ማለት ነው እንግዲህ ጨዋታውን ኮከብ ሆኖ ተመርጧል በዚሁ ምድብ ፓልሜራስና እና ፖርቶ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል ማለት ሌላኛው የምንመለከተው ውጤት በምድብ ስምንት ያደረገውን ጨዋታን የአምስት ጊዜ ውድድሩ አሸናፊ ሪያል ማሪድ ከሳውዲ አረቢያዋ ሊላል ጋር ባደረገው ጨዋታ እንግዲህ አንዳቻ በሆነ ውጤት ተለይቷል ጎንዛሎ ጋርሻ ባስቆጠረው ግብ መብራት ቢችልም ብሮኖ ኔቤዝ ያስቆጠረው ግብ በፍጹም ቅጣት ምት አሊላልን በጣም ወሳኝ አንድ ነጥብ እንዲያገኝ ያስችሎታል፣ ማለት ነው። እንግዲህ በዚህ ጨዋታ ላይ ዘጠና ሁለተኛው ዴጋል የተገኘውን የፍጹም ቅጣት ምት እንግዲህ ፌዴሪኮ ቫልቬርዴ አልተጠቀመበትም። ያሲም ቦኖ፣ የሞሮኮ የግብ ጠባቂ ኳሱን አድኖበታል ማለት ነው። እንግዲህ በዚህኛው ምድብ በተደረገውም ሌላኛ ጨዋታ ማለት ነው እንግዲህ ሪቨር ፕሌት ድል ቀንቶታል ማለት ነው። ምድቡንም መብራት ጀምሯል ማለት ነው። ሌላ ጨዋታ የምንመለከተው ማንቸስተር ሲቲና ዋይዳር ካዛብላንካ ያደረጉት ጨዋታ ነው። ይሄ አዲስ ፎርማት የውድድር ፎርማት ሰላሳ ሁለት ክለቦች ውድድር ፎርማት ከመቀየሩ በፊት የመጨረሻውን ውድድር ያሸነፈው ማንቸስተር ሲቲ ነው። የወቅቱ አሸናፊ ነው ማለት እንችላለን። እንግዲህ በምድቡ ባደረገው የመጀመሪያ ጨዋታ እንግዲህ ዋይዳር ካዛብላንካን ሁለት ለዜሮ በሆነ ውጤት አሸንፏል ማለት ነው። እንግዲህ ፊል ፎደን ነበር የመጀመሪያውን ግብ ያስቆጠረው። ጀርሚ ዶኩም ያስቆጠረው ግብ ፊል ፎደን ነው ያቀበለው ማለት ነው። በዚህም መሰረት እንግዲህ ላይ ለዜሮ በማሸነፍ ማንችስተር ሲቲ የውድድር ዓመቱን በድል ጀምሯል ማለት ነው። የአውሮፓ ሻምፒዮንስ ሊግ አሸናፊው ፒኤስጂ አትሌቲኮ ማድሪድን አራት ለዜሮ በምድብ ሁለት ያሸነፈበትም ጨዋታ በጣም አስገራሚ ይባል ነበር። ፒኤስጂ የአውሮፓ ሻምፒዮንስ ሊግን ካነሳ ከሁለት ሳምንታት በኋላ ነበር ይህን ጨዋታ ያደረገው። በአሳማኝ ብቃት፣ በድንቅ ብቃት ተራ ለዜሮ በሆነ ውጤት አሸንፏል ማለት ነው። እንግዲህ ይህን ውጤት ተከትሎ ምድቡንም መምራት ጀምሯል ማለት ነው። በዚህ ምድብ የተደረገው ሌላኛው ጨዋታ ቦታ ፎጎ ሲያትል ሳውንደርሰን ሁለት ለአንድ በሆነ ውጤት አሸንፏል ማለት ነው። እነዚህ በዋናነት የሚጠቀሱ ውጤቶች ናቸው ማለት እንችላለን። እንግዲህ በእነ ሪያል ማድሪድ ምድብ ሳልስበርግ ማሸነፉ ይታወሳል ፓቹካን ሁለት ለአንድ ማለት ነው። ቀጣይ የምድብ ሁለት ጨዋታዎች እንግዲህ ከሀሙስ ጀምሮ የሚከናወኑ ይሆናል ማለት ነው። እየተካሄዱ ይገኛሉ። እነዚህ የምድብ ሁለተኛ ጨዋታዎች በቀጣይ ወደ ጥሎ ማለፍ የሚገቡ ቡድኖችን የሚወስኑ ይሆናሉ ማለት ነው። እነዚህን ጨዋታዎች ተከታትለን እንግዲህ ሰኞ ሰኞ ባለን በዚያ ስፖርት የሬዲዮ ፖድካስት ፕሮግራም ይዘንላችሁ የምንቀርብ ይሆናል። በድረትን ጨዋታ ትንተና ዛሬ ያነሳናቸውን የኢትዮጵያ ፕሪሚየር ሊግ፣ የፊፋ ክለቦች ዓለም ዋንጫ፣ የመላ ኢትዮጵያ ጨዋታዎች፣ ሌሎች ሌሎችም ሀገር ውስጥም የውጭ ስፖርታዊ መረጃዎችን እንግዲህ ሰኞ ይዘን የምንመለስ ይሆናል። በድረ ጨዋታ ትንተና ተመልካቾቻችን፣ የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት